ኢና ሊላሂ ወኢና ኢለይህ ራጅዑን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ዛሬ ደግሞ እንግዲህ አላህ ይራህመው ወንድማችን ሙሀመድ ሰይድ ወደ አኺራ ሄዷል። ያው ዛሬ ላይ ማለች ከምሽት ምናምን ሲዘዋወር ነበረ፣ ፎቶ ማለት ነው እና ያው። ሲያመው ነበረ አሁን ከዚች ዓለም በሞት ተለይቷል። አላህ ይዘንለት፣ አላህ ይራህመው፣ አላህ ይማረው፣ አላህ መልካም አቀባበል ይቀበለው። በጣም ያሳዝናል። ከሶሻል ሚዲያ ላይ ይጠፍቶ ነበረ እኔ ብዙም አላየውም። እና እሽተቅና የሚል ነሺዳ የሰራው ወንድማችን መሐመድ ሰይድ ከዛ ዓለም በሞት ተለይቷል። አላህ ይራህመው፣ አላህ ይዘንለት፣ አላህ ሁላችንን መጨረሻችንን ያሳምርልን። በቃ ዱኒያ ይች ናት። እከሌ ሞተ፣ እከሌ ሞተ፣ እከሌ ሞተ እያለ እያል እንግዲህ አላህ ኸይሩ ነገር ይሻለን። አላህ ይዘንልን እና ባለፈው የዛችን የቀነኔ ናት እሷ የእሷ ነበረ እንግዲህ ቀነኔ የቀነኔ ሲባል ሰነበተ። አሁን ደግሞ ወንድማችን ወደ አኼራ ህዷል። አላህ ይዘንላቸው የሞቱትንም ያንም መጨረሻችን አላህ ያሳምርልን። ዱኒያ በቃ እንዲህ ናት። በቃ እኛ በዱንያ ላይ ስንኖር ተጣም እንደይን ታይዘን ካንዱ ካንዱ ጋር ተጣልተን ምናምን እንኖራለን ግን እንዲህ ዝነት መጨረሻዋ በቃ ሰው ስለታመመ ሰው ስላረጀ አይለም። እንግዲህ እንደምታዩት ገና ወጣት ልጅ ነው፣ ግን ምንም ማድረግ አይቻልም። አላህ ይዘንለት። እንዳልኳችሁ ሁላችሁም ዱአ አድርጉለት። ይሄ አንድ ሶሻል ሚዲያ የሚጠቅመው ነገር እንደዚህ በቃ በብዙ ብዙ ሰው በቃ ዱአ እንዳደርግለትና ሁላችሁም ሁላችንም ይህን ቪዲዮ የምናየው በሶሻል ሚዲያ በምናየው፣ ሁላችሁም ዱዓ አድርጉለት። አሁን ለሱ የሚያስፈልገው የኛ ዱዓ ነው። አላህ ይዘንለት። አላህ መልካምን አቀባበል ይቀበለው። አላህ ጀነትር ፍርዲዎስ ይወፍቀው። ላችኋለሁ። ዱስዬ እና ሞት እንደዚህ ነው። ስበብ ሰው ምንድን ነው? ታሞ ነው እንደዚህ ነው። ራሷን አጥፍታ እንደዚህ ይባላል። ሰው ያ እንደዚህ ሐኪም ቤት ገብቶን በቃ ስበብ ብዙ ስበብ፣ ሮሳ ያለው እና ወይ ደግሞ በካንሰር በምን ዞሮ ዞሮ የሰው ልጅ ያችን የመሞቻ ቀኑን ስለማ ያለፈ ነው ያኔ የመክቱባ አለይ ና አላህ ይዘንልን። አላህ ይዘንልን። እኛንም መጨረሻችን አላህ ያሳምርልን። ውዶችዬ በጣም ያሳዝናል። በጣም ከባድ ነው ስላችሁ፣ ይሄ ልጅ ወጣት ነው። የወጣት ሞት ደግሞ በጣም ያሳዝናል። ስራ ያኔ ሁሉም ሰው ሰው ሲባል ያኔ ሞት ለሁሉም ከባድ ነው፣ ግን ደግሞ በወጣትነት ደግሞ በጣም ከባድ ነው። ቤተሰቦችንም፣ ባለቤትም፣ ልጆች ልጆቹም ካሉት ልጆቹን አላህ መጽናናቱን ይስጠው መስጣቸው ለቤተሰቦቹም ለሱም ለሱም ደግሞ አላህ ምሕረቱን ያወርድለት። ሁላችሁም ዱዓ አድርጉለት። እኛና ዱንያ እንደዚህ ናት። ቢያንስኛ እንግዲህ ተራችንን ነው ሁላችንም የምንጠብቀው፣ ያንዱ ተራ ሲመጣ ከሌ ሞተ ከሌ ሞተ እየተባለ አላህዬ፣ ኸይሩን ይሻለን። በጣም ከባድ ነው ወላሂ አላህ ይዘንለት። በጣም ያሳዘነኝ ይሰራ አሁን ላይ ገና ወጣት ነው። አንድ ፍሬ ነው ገና ግን በአፈር ማርችት ማለት እንግዲህ፣ ያለ መልካሙን አቀባበል ይቀበለው እንጂ እችን አዱኒያ እንግዲህ፣ የምር አንዳንድ ጊዜ በተለይ እኛ ስደተኞች ያኔ ከባድ ነው። በተለይ በቃ በሀገራችን ላይ ሳንኖር እንደዚህ በሰው ሀገር ተንገላተን ያ ሞት የሚባል ነገር ድሞ ስታሰብ በጣም ከባድ ነው። እና ላኸይሩ ነገር ሻለን በቤተሰብ ናፍቆት። አሁን ብዙ ስደተኛ ከአስር ዓመት በላይ ከአስራ ሶስት ዓመት እስከ አስራ አምስት እስተ ሀያ ዓመት ድረስ አረብ ሀገር ይሆናል እና ያ ያ ነገር እንግዲህ ከባድ ነው። አላህ በሰላም ቤተሰቦቻችን ጋራ ሊደብልቀን ቤተሰቦቻችን ጋር ልጆቻችን ጋር አላህ በሰላም ይደብልቀን። ሁላችን መላካያታችን ያስረዝምልን፣ መልካም ስሪዎች አድርገን መልካም ሰርተን ከአላህ ጋር ምንገናኛለህ ያድርገን። ዋናው ነገር ይሄ ነው። መገናኘታችን አይቀርም በቀኝ ያለህነን ወደ አላህ ተመላሾች ነን። የግድ ነው። ግን ዱንያ ላይ ስንኖር ያለንበት ሁኔታ ምንድን ነው? ስንቃችን ምንድን ነው? ሁሉም እኮ ይሄዳላችን። ምንድን ነው? ሁሉም ይጓዛታል ያችን ጉዞ የሌለው ባዶውን ያለው ስንቁን ይዞ ይባላል። እና ስንቃችን ምንድን ነው ብለን ወደ ራሳችን ተመልሰን ስንመለከተው ስራ፣ በቃ የሶሻል ሚዲያው ምኑ በቃ በጣም እንትን ብሎናል። ጊዜያችን በጣም ተሻምቶብናል። አሁን ስተንቀርፋችን ተነስተን ስራ ነው፣ ከስራ ወደ ጅዋላችን ነው። ጅዋላችን ላይ ተተክለን ነው የምንውለው። ያኔ እንዴት ነን? ኢባዳ ላይ፣ ሶላታችን ላይ፣ ቁርአን ላይ እንዴት ነን? ዝግጁ ነው ነው። እንግዲህ እንደምታዩት ሞት ሳያማክር ነው የሚመጣው። አላህ ኸይሩን ነገር ይሻለን፣ በስ አላህ ይዘንልን፣ አላህ ይማረው፣ እሱንም ለጀነት ረፍዶ ስን ይወፍቀው። የምር ከባድ ነው። በአረብ ሀገርም ሆነ እንግዲህ የቤተሰባችንን ክፉ አያሰማን፣ የቤተሰባችንን ክፉ አያሰማና ረብ ሀገር ላይ ሆኖ አባታችሁ ሞተ እናታችሁ ሞተ እጅ ወንድማችሁ ምናምን በጣም ከባሉና አላህ ከዚህ ከዚህ ከሀዘን የሚጠብቀን። ኔ ውዶች ሁላችሁን እንደዋ እንደራረግ። ይሄ ጥላቻ መከፋፋት ምናምን ደሞ በቃ እንዲ ውሱ ነገር ባይኖር ወላሂ ላዚም እጁን ያኮ በስለን፣ ተፋቅረንባት ራሱ እኮ ተፋቅረንባት ተዋደንባት ራሱ አጠቅመም እኮ ትንሽ አጭር ጊዜ ና ያለን እኛ የነቢዩ ሰለላሁ አለይሂ ወሰለም ኡመቶች እርሜያችን በጣም ትንሽ ናት። ረሱል ስ ስለም ከስልሳ እስከ ስንት ነው እስከ ሰባ ነው፣ እሞቶች እርሜያቸው ብለዋል። ሳ ባልሳሳት እና የእኛ እርሜያችን በጣም በቃ አንዷ በነቢዩላህ በነቢዩላህ ሱሌማን ጊዜ መሰለኝ ባልሳሳት እና የድሮዎቹ በጣም ረዥም እርሜ ይኖራሉ አሉ። እና ልጇ ሙቶባት በጣም ታለቅሳለች እና ሆነች ነው ሱላት ልጅ ሞተብኝ ገና ጨቅላ ነበረ ገና ህፃን ነው በህፃንነቱ ልጅ ሞተብኝ ውየው ትላለች ና ስንት አመቱ ነው ሲላት ሶስት መቶ አመቱ ነው አለችው ሶስት መቶ አመቱ አዎ አታቂም የሚመጡ እመቶች እኮ አሉ እድሜያቸው ስልሳ ና ሰባ የሚሆን አላት እሷም ለስልሳ ና ለሰባ አመት እድሜ ብለው ቤት ይሰራሉ አለችው እሱም ያው የግንብ ቤት አላት ማለት ነው። እና የኛውን እንደዛ ነው። ብቻ አላህ ባለንባት ሰዓት ጥሩ ምን ሰራ ላይ ያድርገን፣ ዱንያን መልካም ሰርተን የምናሄድበት አይደበት ያድርገን፣ ሁል ጊዜ አኸራን አስታዋሾች አድርገን። አሁን ላይ በጣም በቃ እንትን የሆነብን በቃ እንትን የዱኒያ ጉዳይ ነው። የናርቅ ይሄን ሰርቸው የናርቅ ይህን ሰርቸው ነው በቃ እኛ ሞትን ረስተናል። ስራ እንደዚህ በቃ ከዚህ ሞት ስንባል እንደገና ቅስማችን ስብር ይላል እንጂ አብዛኛውን ፉክራችን በዱኒያ ሆኗል። ይህን ሰርቸው የናርቅ ይህን ሰርቸው ናርቅው እያልን ማለት ነው ና ላ ወደ ራሳችን የመልሰል አላ ኸይሩን ነገር ይሻልን። ወንድማችንንም አላህ ይራህመው።